በዋር ተመልሰው ስለታ እዛው ባሩ ላይ ትቀር። የምን አባስ ብር ነው ያን ሲሰሩ ሲያስፈድዱኝ ነበር የአማራ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰብ። ነጃት እንግዲህ ሁሌ የማልቀስ ሁሌ የማልቀስ በገዛ ምላሷ ታለቅሳለች። የገባችሁ፣ በገዛ ምላሷ እኮ ነው የምታለቅሰው። በቃ ትናገራለች ግን ዞር ብለው ነካ ሲያደርጓት ታለቅሳለች። በቃ መሳደብ ሱሷ ሆነ። አንዳንድ ጊዜ አታሳዝናቸው፣ በቃ ምስኪን ሆና ስታለቅስ። ስትሳደብ ደግሞ ያረብ ምላሰሽን ይዝጋው ነው ብሎ ምላሰሽን ይዝጋው። በጣም ነው የምታስጠላው ስትሳደብ። ሮጣ ብሄር ላይ ነው፣ ሮጣ ብሄር ላይ ነው፣ ሮጣ ብሄር ላይ ነው። የአማራ ልጆች ናችሁ የምትሰርቡኝ እስር ቤት የምታስገቡኝ አገር መኖሪያ አገር ብገባ መኖሪያ ያሳጣችሁኝ። ሳውዲ ብመጣ በኢጃዛ ቤት ስራ ብገባ በስራ ቤት፣ በስራ ቤት ራሱ ወንጀለኛ ነች ይች ልጅ ብላ። አሁን ከባህር እንደመጣች ማለት ነው፣ ከኢትዮጵያ አሁን ተመልሳ እንደመጣች ማለት ነው። እና ስራ ቤት ሄዳ ነበረ። ጎን ለጎን ሲሆን እኔ እንጃ፣ ጎረቤቱን በጀማ የተሰራ ምን ብላታለኝ? ይች ልጅ እኮ ወንጀለኛ ናት፣ ሁለት አመት ታስራ ነው የሄደችው የገባችው ሀገር እና እንደዚህ እንደዚህ ተሳድባ ብላ ተናግራባት ነበረ። በዛ ምክንያት እንደዚህ እንደዚህ አድርገሻለሁ ስትላት አሰሪዋ ደግሞ ነጃት ደግሞ ስራውን ጥላ ሄደች ማለት ነው። አሁን የሚያስይዙኛል ብላ ጠረጠረች ማለት ምላሷ ስለማያርፍ በዚያ ምክንያት ነው። አሁን የአማራ ልጆችን የምጠለው በፊትም እንደተሳደበች እንግዲህ ድንበር አልፋ ነው ተሳድባ። ብዙቻችሁ የምታውቋት በጣም ምላሳም ናት። ብትያዝም እንደዚሁ የአማራ ልጅ ናት ያስያዘች እያለች ነው ያለችው። የሚያስይዛት ምላሷ ነው። ማንም ሆነ ማንም አይለቃትም ድንበር ካለፈች ማለት ነው። ማንም ቢሆን ማንም ኢትዮጵያ፣ ሀበሻ በመናገሯ አማርኛ በመናገሯ ሆነ በምንም ሆነ በቃ ኢትዮጵያዊ በመሆኗ ትያዛለች ማለት ነው። ማንም ቢሆን ማንም ብሄር ሊያውም የኛ ምን እናደርጋታለን? ስለዚህ ሮጠሽ ብሄር ላይ ከምትዘሊ ራስሽ አማራ ሆነሽ አማራን ጠልተሽ መኖር ያስጠላል ማለት ነው። እና ትግሬዎቹ ኦሮሞዎቹ፣ ምኖቹ፣ ምኖቹ ከቻሉሽ እነሱ ጋር የሚሆን እኮ ይቻላል። ማን ይከለከለሻል? እና በጣም ታሳዝናለች። አንዳንድ ጊዜ በቃ ምስኪንነቱን ታበዘዋለች፣ የዋህነቱን ታበዘዋለች። አንዳንድ ጊዜ ብልጥ ትመስላለች። ሚዲያ ላይ ወጥታ ማልቀስ በገዛ ምላሷ በጣም ትሳደባለች። በጣም ምላሳም ናት። እንግዲ እንግዲህ ነጃትን ስታውቋት ምላሷ በጣም ኃይለኛ ነው እና ለምን ሰደባችሁኛ አዙ ጋብዙኛ፣ ጋብዙ ታበዛለች ማለት ነው በኋላ ላይ እና ላይ ሂዳ ይስጥሽ። አሁን ባለፈው አይታችኋል። ክርስቲያን አይደለሁም ግን መዝሙራቸውን መስማት እፈልጋለሁ ይችላለሁ ይብላ መዝሙር ከፍታ በክርስቲያኖች ልጆች እየነገደች ነበረ ግን መጨረሻ ላይ አስቆሟት ማለት ነው። እነዚህ ዶ ምናምን ተነሱባት። የኛ መዝሙራችን ሃይማኖታችን ለአንቺ መሸቀይ አይደለም፣ በራስሽ መንዙም አለሽ በመንዙማሽ ነው ያሏት። በመንዙማሽ ማስራት ትችያለሽ ብለዋት አስቆመዋታል። እና ይሄ ሚዲያ ማለት እኔ እንጃ በቃ ሰውን ካልተዘለፈ አንዱን ካንዱ ካልተሰደበ አንዱን ካንዱ እንትን ካልተባለ ስጦታ አይገኝም ማለት ነው፣ ስራ አይገኝም ማለት ነው። ታሳዝኛለሽ። ነጃት የምትባል ሰው በጣም ነው የምታሳዝነው። ነው መቼ እንደምትታሰር አላውቅም። አሁን ያለችው የት መሰላችሁ ነው? ስራ አትገባም። ስራ ስትሰራም ያለችው ውጭ ዜጋ ጋ ነው። እኛ ሰው ጋር ብትቀመጥ ያስቀምጧትም? ችግር ነው። ቤት ክራይ የላትም። እንዲያውም በቃ ባህር እንደመጣች ቤት ክራይ ገብተው ጓደኞቿ ተቀብሏት አለባብ ሰዋት ስንት ነገር አድርገው ጮሆ ጮሆ ያመጧት ጓደኞቿ ጋር ራሱ ተለያይታለ። አላምንም ማለቻ። ዞሮ ያስጠፈንቋት አልገባችሁ። አላምንም ብላ ከዚያ ከስራ ቤት ስትወጣ በቃ የቀይራ ለመኖሪያ ብቻ ውጭ ዜጋ ጋ ናት ያለችው ማለት ነው። አረብ ይሁን ሶሪያ ይሁኑ ምን ይሁኑ የመን ይሁኑ አናውቅም። እኔ ሶሪያዎች ይመስሉኛል፣ ግን እነዛ ጋ ነው ያለችው አሁን። ምክንያቱም ነገ ዞር ብሎ የኛ ሰው ያስጠረቅመኛል ፈራች። ለዛ ነው አላምናችሁም አለ። ደሞዝ አይከፈላትም። የእነሱን ቤት ግን ታጸዳለ ቃቸው በቃ ለመቀመጫ ነው የተቀመጠችው ማለት ይቻላል። በቃ ዝም ብላ ማለት ነው። ራሷ ናት ደግሞ ይሄን የተና የተናገረችው ራሷ ናት ይሄንን። ለመቀመጫ የብቻ ነው የተቀመጥኩት፣ ሰው ጋነኝ፣ ውጭ ዜጋ ጋነኝ፣ እናንተንማ እንዴት አመኛችሁ ነው ያለችው። ግን እኮ ስትጫወት ዲፍት የሚሰጣት የኛ ሰው ነው። ጥላቻዋ ግን እኛን ጥላቻ በጣም ትጠላለች። የኛ ሰው ደግሞ በቃ አንድ ስህተት ጎናችንን ካገኘብን ጥር ጉፍታችን ነው የሚያወጡን፣ ሁሌ እንደጠመርን ነው የምንኖረው ማለት ነው። ሁላችንም አንድ ሰው በመጥፎ ስራ ታየ ነው። ለዛ ነው እንግዲህ እሷም አፏ አላረፈ እየተሳደበች ነው። በቃ መጨረሻዋ ግን ምን እንደሆነ አላቅም። እንዴ እስካሁን እኮ እንትን ብትሆን ውጭ ዜጋ ቤት ባትሆን፣ እንደዚህ ወጣ ገባ የምትልበትን አካባቢ የሚያሰው በቃ መኖሪያን የሚያሰው ቢኖር፣ አሁንም ወደ ሀገር ይሸኗት ነበር ወደ እስር ቤት። የኛ ሰው በጣም ተንኮለኛ ነው። አይጥላህ ለነገሩ የኛ ሰው ይባላል እንጂ ማንኛውም ሰው ቢሆን ተጠላ ማንንም አያስቀምጥም። እና እንደዛ ነውላቸው። አለሁ እንግዲህ ነጁቲ ነጁታ እየተሳደበት ትገኛለች። ደግሞ ተነስቶባታል። አላህ ሂደ ይስጣት ወደ ቀርቦ የመልሳት። እኔ ሁሌ ዱአም አደርግላት እንደው ጥሩ ባል እንደው በቃ ረገጥ አድርጎ የሚይዛት ባል በሰጣት ነው የምለው። ከሚዲያ የሚያጠፋ በቃ ከሚዲያ ጥፍት አድርጎ እሷን እርግጥ አድርጎ ቤት ውስጥ ይዞ በቃ የሚይዛት ባል ይስጣት። የራሷ ያረረባት የሰው ታማስላለች አሉ። ግን ቢሆንም ለጓደኛችን ዱአ ብናደርግ ምን ችግር አለ? ለተበደለ ለተበደለ ሰው እንደዛ ነው የምለው እኔ። አሁንም ሚዲያ ላይ እንደዚህ ከቀጠለች መኖሪያዋ ከታወቀ አሁንም መቀመቅ ነው የሚዶሯት። ይሁን የመጨረሻ ሊገሏት ይችላሉ፣ ይደበድቧትም ይችላሉ። እንደዚህ እየተሳደበች የሚለቃት የለም። ትሳደባለኝ ምላሳምናት። በጣም ስትሳደብ ደግሞ የሚያስጠሉ የሚያስጠሉ ስድቦች ነው የምትሳደበው። ላ ሊያስጣት ወላሂ እንጃ። ወደ ቀልቧ ይመልሳትና እኔ ነጃት ነገር ይገርመኛል። ምን አይነት አፈጣጠር ነው የተፈጠረችው ነው ምለው። ምን አይነት እናትና አባት ነው ያሳደጋት ምን አይነት አሳዳጊ የበደላት ናት ቤተሰቦቿን የማትፈራ ሀገር ቤተሰብ ምን ይለኛል ዘመድ አዝማድ ምን ይለኛል የማትል ባለዬ እንደሷ ሷ ላይ ይሆን በጣም ባለዬና ስትፈጠር ማለት ነው ና አላ መጨረሻዋን ያሳምርላት ና ሂዳይ ስጣትራችኋለሁ ውድ ቤተሰብ ወይ ላይክና ሰብስክራይብ አድርጉኝ